ሰላም አሌኮ ራህመቱላይ ሆ በረካቱ ውድ ቤተሰቦቼ ሰላም ሰላም ብያለሁ ብያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ ሼር ሰብስክራይብ እያረጋችሁ ቤተሰቡ ነው እንግዲህ ሩታ የዛሬ ማሸብረቅ መጥታለች ማለት ነው። በመጀመሪያ ደረጃ እናንተ አነጋገሩ ከቤቱ ነው ማሻላ ተባረክ ራህማን ብያለው። እና ምንም ምንም ይሁን እውነት ውሸትም ይሁን ብቻ የሩታ ቤተሰቦች አነጋገራቸው በጣም ደስ ይላሉ። በጣም የተባረኩ ቤተሰቦች ናቸው። በዚሁ አጋጣሚ ለሩታ የና ትልቅ እድሜ ከጤና ጋር ተመኝቻለሁ ማለት ነው። እንዲሁም ደግሞ እህት ይሁን በጣም ነው መወዳት። ሰከን ያለች ረጋ ያለች እህት አለቻት ለሩቲ ማለት ነው እና ወደ ቪዲዮ ሲሄድ ደግሞ ምን አለ መሰላችሁ ውድ ቤተሰቦች፣ እዚጋ ይሄንን ነገር አብርሽ ይፈልገዋል ወይ ወይስ ሩታን ብቻ ጫናታ ተደርጎባት ወደ ሱ ጋ ሂጂ፣ ሁሉም የመጣ የሄደ ለልጅሽ ለልጅ ስቲ፣ እሱስ ልጁ አይደለም ወይ? የእኔ ጥያቄ ማለት ነው የማን ልጅ ነው? የአብርሽ ልጅ አይደለም? እና ሁለታቸውም ተስማምተው ልጃቸው ቢያሳድጉ በጣም ደስ ይለኛል፣ ምንም ምንም ቢሆን ማለት ነው። ነገር ግን እዚጋ እንደቃያችሁ ከዚህ በፊትም እንደዚህ ነገር ተብሎ በቃ ሁለተኛ አይደገምም እንዲህ ነገር ተብሎ ነው ይሄንን ደረጃ ጫን ያለው ነው እንደውም ያ ሆኖ ማለት ነው። ጋሽዬ ካንዱ ሁለት ሜዳዋል። አብርሽ ከዚህ ነገር መራቅ አልፈለገም። በነገራችን ላይ አብርሽ ምን እንዳለ ታውቃላችሁ ማለት ነው። የሚያጠቃው ነገር ቢኖር እሱ የዋህነቱ ነው። እሱ ተሰድቦ፣ እሱ ተረግጦ፣ በቃ እሱ ማንነቱን ክብሩን ዝቅ አድርጎ ሌላ ሰው እንዲሰራና የሚዲያ ሰው እንዲያድግ በቃ በሚዲያ ሰው ባለ ሰው እሱ የበላይ እንዲሆን ከፍ ብሎ እንዲታይ በቃ አብርሽ እኮ እንደዚህ ነገር አረገ እንዲባል ነው የሚፈልገው ይህንን ነገር ደግሞ መሆን የለበትም ጭራሽ ማለት ነው ከብዛቱ ጥራቱ የሚባል ነገር አለ ማለት ነው እና ለምን ትንሽ ነገር አይደለም ለምን አምሳ ቪዩ አይደለም ሀያ ሀያ ቪዩ እነሱ ቡና እየጠጡ እየሳቁ እየተጫወቱ ደስ በሚል ነገር ቢመጡ እንደውም የበለጠ ሰው ይወዳቸዋል እንጂ እንደዚህ እያረገ ደግሞ ሰው አይወደውም አንደኛ ነገር ጥፋት ይሄ አለ በአብርሽ ማለት ነው። ሙሉ በሙሉ የምናገረው ነገር አብርሽ የበላይ ሆኜ ልገኝ የሚባል ቃል በጣም በጣም ብዙ ሰው የተረዳው ሰው አለ ይሄንን ነገር አለበት ማለት ነው። እና ሲቀጥል ደግሞ እኔ ሩታዬ አንድ እድል ብሰጠው ደስ ይለኛል። ታርቀውም አንድ ላይ ቢሆኑ የበፊት ፍቅራቸው ቢመለስ ደስ ይለኛል። ግን ይሄንን ነገር ሲመለስ የሩታ ቤተሰቦች ብቻ ተናገረው ወይም ደግሞ እሱን አስገድደው ሳይሆን የአብርሽን ቤተሰብ እንዳለ አንድ ላይ የሩታን ቤተሰቦች በሩታን ቤተሰቦች በአብርሽም ቤተሰቦች አጠገብ አብርሽ መቶ ሩታን ይቅርታ ጠይቆ እስከዛሬ ከጎንዋ ያልነበረበት ምክንያት ተናግሮ፣ ለምንድን ነው በየጊዜ ከሩታ ጋር የሆነ ነገር ግጭት ሲያደርግ ወደ ሴት ጋር የሚሮጥበት። በተለይ እኔ እውነቴን ነው የምላችሁ፣ እኔ በቦታው ብኖር ለአብርሽ ምንም ነገር አልጠይቀውም። በመጀመሪያ ነገር ብጠይቀው ቢኖር በከሩታ ጋር ትንሽ በተጣላ ሰዓት በለምን ምክንያት ነው ወደ ሴት የሚሮጣው? በቃ ትዕግስት የሚባል ነገር ለምን አይኖረውም? ምክንያቱም አንድ ባለ ትዳር የትኛውም በሀገራችንም ራሱ ዛሬ ተጣልቶ በሁለተኛው በማግስቱ ቀን ሌላ ሴት ጋር አይሄድም። ይሄን የምናየው በአብርሽ ጋር ነው በአብርሽ ቦታ ነው የምናየው። አብርሽ ግን ዛሬ ከተጣላ ነገ ሴት ጎትቶ ነው የሚመጣው። ይሄ መሆን የለበትም በጭራሽ። ቢያንስ እንኳን ሁለት ወር ሶስት ወር ቆይቶ የሆነ ላይፍ ደብሮኛል እንኳን ቢል እንደ ጓደኝነት የሆነ ሰው ሊይዝ ይችላል። ነገር ግን አብርሽ እንደ ጓደኛነም አይደለም ሴት ልጅ ያመጣው ማለት ነው። ጀስ እንደ ፍቅረኛ ማሞች እንደሚያገባት፣ በቃ አብረው እንደሚኖሩ ነገር ነው የሚያሳየው ማለት ነው። ያንን ነገር ደግሞ ለወዲንስ ብቻ ሳይሆን በሀገራችን ያልተለመደ ነገር ነው። ይህንን ነገር አሁን አብርሽ የሚሰራውን ስራ እውነቴ ነው ምላቸው የት እኛ ሀገር የት ስም የማይታይ በቃ በአብርሽ ላይ የሚታይ ነገር ነው የሚሰራው ማለት ነው። ያንን ነገር ምክንያቱ ምን እንደሆነ በደንብ አጣርተው፣ ሩታ ደግሞ በጋሽዬ ቃል በደንብ አስገብተው፣ ከአሁን ወዲህ ከሰበረኝ ላልመለስ ድጋሚ እኔም ባጠፋ እሱም ባጠፋ አብርሽ ብቻ ሳይሆን ሩታም እዚህ ጋር ሩታ አብርሽን እንዳትበድለው፣ አብርሽም ደግሞ ሩታን እንዳይበድላት፣ በተለይ እንዳያስለቅሳት። በቃ በህይወቱ ላይ በትዳሩ ላይ ማንም እየገባ መዝለል፣ መጫወት፣ አስተያየት መስጠት እናንተ ተጣላችሁ እናንተ ታረቃችሁ የሚል ነገር ባይኖር በጣም ደስ ይለኛል። በአብርሽ በኩል በተለይ በዙሪያው ያሉ ሰዎች ቤቱ የሞሉት ወንደላጤዎች በቃ አሉ የሚባሉ ሰዎች አብርሽ ከህይወቱ ማስወጣት አለበት በቃ አብርሽ ማለት ባለ ትዳር ነው። ካሁን ወዲህ ማለት ነው። አንድ ወንድ ባለ ትዳር ከሆነ በኋላ ቤቱና ሚስቱ ልጁ ነው እንጂ እዚህ ጋር የሴት ጓደኛ የወንድ ጓደኛ እንደዚህ ነገር ላይፍ የሚያሳልፍ ከሆነ ነገ ራሱ ተመልሶ አይገባም። ምክንያቱም ባለ ትዳር ብትሆኑ ራሱ የሆነ የራሳችሁ የሆነ ላይፍ አለ፣ የራሳችሁ የሆነ ጓደኛ አለ። ነገር ግን የትኛው ባለትዳር ትዳር ሆኖ ነው በእኛ ሀገር እስትዩ አብርሽ ቤት አሁን የሚኖሩት ወንደላጤዎች እኔ አላውቀውም። የአብርሽ ልብስ ነው የሚለብሱት በአብርሽ ቤት ነው የሚቀመጡት። ይሄንንም ስላችሁ አንቺ ምን አገባሽ ልትሉኝ ትችላላችሁ። ነገር ግን ይሄ በትዳር ውስጥ በጭራሽ ማይሆን ነገር ነው። በቃ ጓደኛ ናቸው፣ የአብርሽ ጓደኛ ናቸው፣ የሩታ ጓደኛ ናቸው። የግላቸው የሆነ ነገር ተከራይተው ወጥተው መኖር ይችላሉ። አብርሽን ሲፈልጉ በስነ ስርዓት መጥተው ሰላም ማለት፣ ሩታንም ሲፈልጉ በሰላም መጥተው በቃ ወደ ቤታቸው መመለስ ነው ያለው። ነገር ግን ባሊና ሆነው እንደዚህ ወንድ ላጤ እየገባ እየዘለለ አንድ ወንድ ላጤ ይመጣል። አብርሽ የሆነ አስተያየት ይሰጣል፣ ለሩታ የሆነ አስተያየት ይሰጣል፣ ስለ ሩታ ያወናና ነገ ደግሞ ተገልብጦ ደግሞ አብርሽ ጋር ያወራል። አብርሽ ጋር ሲያጣለ ደግሞ መጥቶ ሩታ ጋር አስተያየት ይሰጣል። ይሄ ይሄ ነገር በትዳራቸው መሃል በጭራሽ አይሆንም። ነገር ግን ይሄንን ነገር እንደሚቋጭ አድርገው በጋሽ የቃል ገብታ እሱም ገብቶ ሁለቱም ትዳራቸው ቢመሩ በጣም ደስ ይለኛል። ነገር ግን እሺ እሺ በቃ ይቅርታ ይቅርታ ተባብሎ ማለት ነው፣ ዛሬ ይታረቃሉ፣ አስራ አምስት ቀን ሳይሆናቸው ብጥብጣቸው መልሰው እንዲያነሱ ቢሆን፣ እኔ ሩት ብትመለስ ደስ ይለኛል። ምክንያቱም ከእሱ ጋር ጭንቅላቷ መዞር የለባትም አብርሽም ደግሞ ጭንቅላቱ ማዞር አለበትም። እሱ እንዳሻው ይሁን፣ እሷ እንዳሻት ይሁን። ነገር ግን በቤተሰብ ተይዞ በሽምግልና ተይዞ ቤተሰብ ብቻ ሳይሆን ሽምግልና ገብቶበት በቃ እነዚህ ልጆች እናንተ ሕፃን ልጅ ናቸው። ከአሁን ወዲህ ልጅ ያለ ልጅ እየመጣ ነው። ልጃችሁ እኮ ነጌ ሲያደግ ምን አይነት አባትና ምን አይነት እናት ነበረ እንዲባል አታደርጉ። በቃ የራሳችሁ ላይፍ አሳልፉ። ሩታም በሕይወትሽ እያሉ ሰዎች አስወጪ አብረሽም እንደዛ ሆናችሁ ብሎ የሚናገር ነው እንጂ ዛሬ አታሳፍረኝም እንደዚህ ነው ያንም ብትሏት፣ እውነት ለመናገር ልጅቷን ገደል ውስጥ ነው የምትከቷት ማለት ነው። ዘጠኝ ወር ማለት እርግዝና ማለት በጣም ከባድ ነው። በዛን ሰዓት ያልሆነ ልጅ በዛን ሰዓት የታለሽ ያላለት ልጅ ብዙ ነገር አይደለም። እናንተ ሩታ ብዙ የሚዲያ ሰው እንደምታውቁ ነው። ምናህን ስቃይና ምላህ እኔ እንጃ። የሩታን ስቃይ እኔ እናንተ አይታችሁታል። እኔ ብቻ አስተያየት መስጠት ሳይሆን እናንተም በደምብ ምን አይነት ሁኔታ እንዳሳለፈች አይታችኋል። ያንን ነገር ድጋሚ በህይወትዋ ገብቶ ሳቋን እንዲሰርቃት አልፈልግም። እኔ ከምሬ ነው ምላችሁ። ምክንያቱም ይሄንን ስላችሁ አብረሽና ሩታ ልትታረቁ አይፈል አትፈልግ ምናምን ልትሉኝ አይደል? ያንን ሳልፈልግ ቀርቼ ሳይሆን ነገ መልሰው ሌላ ገደል ከሚገቡ በዚህ ባሉበት ቢቋጩ መልካም ይመስለኛል ማለት ነው። እንግዲህ እናንተም እኔ ያልኩትን እንደምትሉ ተስፋ አደርጋለሁ። ማናችሁም እንግዲህ ዛሬ ማዘር መታ በቃ ስለሱ ተዩ በድሎሻል አጥፍቶብሻል፣ አንቺ መጥፈተሻል፣ አንቺ ምልኸኛ ነሽ ምናምን ነገር ሳይሆን እንደውም ሩታ ማለት በጣም ጀግና ናት። እውነቴን የሙላችሁ ልኸላኛ ናት ምናምን ይባላል እንጂ እኔ በሩታ ብሆን የማረገው ነገር ራሴ ራሴ ነው ማቀው ማለት ነው። አንደኛውም ነገር ይሄንን ነገር ትክክለኛ ነገር ህይወታቸው ስላልሆነ እነሱ ተውት፣ ስለ እነሱ ተከድኖ ይብሰል ማለት ነው ማናችንም